እንደወ ላይ በቃ አየለውም ል ቆይ እናንተ ስንት አይነት ተረግመ አለ ምን አስባነው ቆይ አሁንች እደዚህ የምትለው በጣም ይቀርታወድ ላይ ከምላችሁ በላይ ስቅ ያለው ቪዲዮን እራሱ እንዴት እንደምሰሩው አላውቅም። ዝም ብላችሁ ስሙ፣ ዝም ብላችሁ ተከታተሉ። እናንተ ሂዱ ዝም ብላችሁ በእሳቅምት ሞቱ። እንደእኔ ግን ተጠያቂ አይደለሁም። ለመሳቅ ሳይሆን እኔ የመጠት መልእክት ለማስተላለፍ ነው። ወላይ መግቢያ ላይ ያያችኋቸው ልጆች አሉ፣ በእነዚያ ዙሪያ ነው ቪዲዮ የምሰራው። ግን ከቪዲዮ ላይ ያሉት ልጆች ደግሞ በስ አገደሉኝ የሉም። እናንተ አብራችን ቆዩ ብቻ። አሰላሙ አሌይኩም ረመቱላ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ አሉ አልሐምዱሊላህ። በጣም ስለ ሳኩኝ ደክሞኛል። እናንተም ትስቃላችሁ። ብቻ አብራችሁ ቆዩ ማለት ነው እና ስለ ቪዲዮ ጥራት በጣም ይቅርታ እንዳልኳችሁ ደክሞኛል። ለምን ስስቅ ስለቆየሁ ደግሞ፣ ሰብስክራይብ አድርጉኝ አትለመኑ። ይሄን ይሄን የመሰለ ጮማ ወሬ እያመጣሁላችሁ እናንተ ዝም ብላችሁ በነጻይታችሁ ተጦ አታፍሩም እንዴ? ላይክ አድርጉ፣ ሰብስክራይብ አድርጉ። ደግሞ እናንተ ላባብላ ልጃችን እናተ ነውር ነው የሆነች ሰብስክራይብ አድርጉኝ። ና የሆድ ሆዳችን እንድናወራ ነው ዛሬ አገሬ ልጆች እና ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆኑ መግቢያ ላይ እያያቸዋቸው ሁለት ልጆች አሉ ማለት ነው። እነሱም እንግዲህ እንዳየናቸው ፓስፖርት በቻቸው ይዘው ወደ አረብ ሀገር ለመምጣት ነው። እንግዲህ ልጆቹ ይሄ ከምታዩት ግቢ ውስጥ ማለት ነው ይታያችኋል። ከዚህ ግቢ ውስጥ ምን አለ መሰላችሁ፣ ሲወሲ አለ አ ሲወሲ። ሳይማሩ ስለማይሄዱ አሁን ላይ የሲወሲ ወረቀት ሊቀበሉ ገብተው ነው የሲዮሲ ወረቀት ሊቀበሉ ገብተው ነው። ሲዮሲያቸውን ከተማሩ አንድ ወር ይሆናቸዋል እና ከዛ ከተማሩበት ትምህርት ቤት ሲዮሲ ከወሰዱበት ትምህርት ቤት የሲዮሲ ወረቀት ለመቀበል ሄደው ነው። ይሄ ሁሉ ጉድ የደረሰው ፎቶ የተነሱት ምን ያሉትም ማለት ነው። እና የአገሬ ልጆች ህዝቡን አስቆጥተዋል። እሱም ምንድን ነው ምን አይነት ሆዳም ቤተሰብ ቢሆኑ ነው እነዚህ ልጆች በዚህ እድሜያቸው ለስደት ለመሸጥ የተዘጋጁት እያሉ ነው። ነገር ግን ወይኔ ጉዴ የፈላላችሁ ዛሬ በጣም ስቅ ያለው። እስኪ ወደ አረብ ሀገር ለመጀመሪያ ጊዜ ስትመጡ እድሜያችሁ ስንት ነበረ? እንዴት ነበር የመጣችሁት? ምንስ ያጋጠማችሁ ነገር ነበር? እንግዲህ እንዳልኳቸው ሶሻል ሚዲያው መነጋገር ያደረገው ነገር ፓስፖርት ይዘዋል። ገና አስራ አምስት አመት እንኳ ያልሞላቸው ልጆች መጥተው እንዴት ነው የሚሰሩት? ቤተሰቦቻቸውን ነው እንግዲህ ተጠያቂ እያደረገ ያለው ህዝቡ ማለት ነው። ግን እውነት ቤተሰቦቻቸው ሄዱ ብለው ፈርደውባቸው ወይንም እንዲሄዱ አስገድደዋቸዋል ወይ የሚለውን ነገር ደግሞ አብረን የምናይ ይሆናል። ገባችሁ። ሄዱላቸው የቻልኩት ለምንድን ነው እኔ ለምሳሌ ወደ አረባ ሀገር ልመጣ ስል እኔ ሲጀመር ለአረብ ሀገር እቅዱም አልነበረኝም ምኑም አልነበረኝም። ድንገት አንዲት ያጎቴ ልጅ ናት መታ አረብ ሀገር ካልሄድን ስትለኝ፣ አባቴ እሷንም ሰደባት። ልጅን ገረድ ልታስቢያት ነው ወይ እኔ እሷ አባት ስንት ሰራተኛ በቀን ይዤ እየዋልኩ ምናምን ብሎ አባቴ ዘራፍ አለ። ከዛ እኔ ደግሞ ማትሪክ ቀርቶ ቢገጠር ነበርኩኝ እና አሻልኳት ነጋዴ ነኝ እነግዳለሁ ግን እዚው አካባቢ ቢሆን ማለት ነው በጣም ብር ይዛለሁ በነገራችን ላይ ከዚያ ሄዳለን አልኳት እኔ ከአባቴ ብር አልጠብቅም ምናምን ችግር የለም ያው አስረኛ ክፍል ማትሪክ ቀርቶብኛል ከዛ ሄድኩ ባህር ዳር ፓስፖርት ለመውጣት ስንሄድ ያጎቴ ልጅ እዛ ላይ የደረሰች ነች ረዥም ነች ማለት ነው እኔ ደግሞ ትንሽ ልጅ ነኝ ከዚያ ስንሄድ ለእሷ ፓስፖርት ልታወጣ ተመዘገበች። ና እኔን አንቺ ትንሽ ነሽ አመዘግብሽም አሉኝ። ከዛ ተናደርኩኝ፣ እሷ መዝግበው እንዴት እኔን ተውኛል ብዬ ማለት ነው። ምን ባድርግ ጦሮ መሰላችሁ የእሷ እህት ረዥም ነቻችኛዋ ትልቅ ነች ና እኔ እዛ በፊት የምለብሳቸው ጫማዎች ዝም ብሎ ዝም ብሎ ነገር ነው። እኔ ስለ ጫማ ስለ ምንም በእርግጥ የሆንኩ ፍንዳታ ነገር ነኝ፣ ግን እንደዚህ ትልቅ ጫማዎችን አልለብስም። ከዚያ የእሷን ትልቅ እየጫማ ምንድነው የሚባለው የካብ ካብ ጫማ አስጭኛልኩና ለበስኩ። እዚያ ድጋሚ ስህድ አላወቁኝምና ቁመቴን አዩና እሺ ብለው መዘገቡኝ ማለት ነው። ከዛ በኋላ ሀያ አራት ዓመት ነው ብዬ ዋሽቼ ፓስፖርቴን አወጣሁ ማለት ነው። ፓስፖርቴን አውጥቼ ካወጣሁም በኋላ ደግሞ ምርመራ ላይ ምለይ ትንሽ ነሽ ምናምን እንዳይሉሽ አሁንም ይሄን ጫማ ልበሻ አለች ማለት ነው። ከዚያ ቦታ እስከምደርስ ድረስ ያን ጫማ በላስቲክ ይዘዋለሁ የራሴን ኖርማን ጫማ ለብሳለሁ ማለት ነው። ቢሮ ውስጥ ለምርመራም ሆነ ለምንም ከገባው በኋላ ደግሞ ያንን ረጅም ይሄ ጫማ ለብሳለሁ። ለምን ትልቅ ሰው ሁኜ እንድታይ ማለት ነው። እንደዛ አድርጌ ነው አሰረቼ የመጣው ምልላችሁ ፈልጌ ነው። አሁን ላይ ቤተሰብ አስገድደዋቸው ሳይሆን ተው ሲባሉ የሚሰማ የለም። በራሴ እህቶች ልንገራችሁ፣ ወላሂ በራሴ እህቶች እንዴ ገና የአስራ ሶስት የአስራ አራት አመት ልጅ ፓስፖርት አውጥቻለሁና አንቺ በምታውቂው ወደ ደላላ ላኪኝ አለችኝ። እንዴ አንቺ እኮ ህፃን ነሽ። እድሜሽ ለስደት አልደረሰም። ስርዓት ምንድን ናለች እያልኳችሁ። አንቺ ለእነ አባትሽ እንደሰራሽላቸው አይነት ቤት እኔም ለእናቴ እጀ መስራት ፈልጋለሁ። ስለዚህ መስራት እችላለሁ። ዝም ብለሽ እንደሄድ አድርጊና አለች። ገብቷችኋል? ሰው የሚየው ምንድን ነው? ቀይ ሁነን ስለብ ነው የሚያዩ ሻንጣ እየሳብን ነው መሄዳችን ነው የሚያዩ። ለቤተሰብ እኔ ከዚህ ደም ተፍቼ የማደርጋትን እዚህ የምትደረገዋን ነገር ነው የሚያዩ። እኔ በቆራጣ ጫማ እየሄድኩኝ ለእህቶቼ እንዳይከፋቸው እህቶቼ ከሰው በታች እንዳይሆኑ ብዬ ዝንጥ አርጌ ሲይዛቸው ኢድ በሆነ ቁጥር የከሌ ሰርጋለ ሲባል እህቶቼ ከሰው በታች እንዳይሆኑ ብዬ ያለች የሌለችን ልኬ እንኮ ልበሱ፣ እንዲህ አድርጉ ስል ለሄደ ሁሉ አንድ ጣቃ፣ ሁለት ጣቃ ስልክ በቃ እኔ ደልቶኝና እኔ ተርፎኝ የምልክ ነው የሚመስላቸው፣ እንጂ ከዚህ ላይ እኔ ዋጋ እየከፈልኩ እነሱን እንደማስደስት ያላየ ሰው አያምንም። ያየው ብቻ ነው የሚያምነው ማለት ነው። ገብቷቸዋል። ስለዚህ ወላጅ ብቻ ሳይሆን አሁን ላይ ራሳቸው ናቸው ሲነገሩ ስለማይሰሙን አሽቋጠጠን እያሉ የሚመጡት። ከመጡ በኋላ ደግሞ እንግዲህ እድሜያቸውም ትንሽ ስለሆነ ፍርሃቱም ስላለ ከቤትም ወጥተው ስለማወቁ ብዙ ነገር ስላለ ብዙዎቹ እንግዲህ ለጉዳት እየተዳረጉ እያየን ነው። ከመጡ በኋላ ምግብ አይበላቸው፣ ይፈራሉ፣ ይፈዛሉ፣ ይጨናነቃሉ። ሲጨናነቁ አእምሮ በሽተኛ ይሆናሉ። እነሱም ደግሞ አውጥተው ጣሏቸው፣ ምን አሏቸው እያሉ ነው ለመናገር። ሁሌ በአረቦች እንፈርዳለን፣ ግን ጥፋቱ የራሳችን ነው። ከክፍለ ሀገር እንኳን አንድ ቀን ወጥቶ ለምሳሌ ወደ አማራ ክልል ወደ እኛ አካባቢ ብንሄድ፣ አንድ ቀን እንኳ ባህር ዳር መጥቶ የማያውቁ ልጆች ቀጥታ ከክፍለ ሀገር ሳውዲ ይገባሉ። ቀጥታ ከክፍለ ሀገር የት ነው ዱባይ ይገባሉ። ከዚያ ከመጡ በኋላ ይደናበራሉ ማለት ነው እ አሁን በዚያን ሰዓት ትንሽ ነኝ አልኳቸው አይደል። ግን ከአንደኛ ክፍል ጀምሬ እስከ አስረኛ ክፍል ድረስ ያላየሁት ከተማ የለም። በዓመት ቢያንስ ሶስት ጊዜ አራት ጊዜ ከተማ ዞራለሁ። አዲስ አበባንም ለመጀመሪያ ጊዜ ይቻት የነበረ በስፖርት ነበረ፣ ሩጫ ልወዳደር መጥቼ ማለት ነው። ብቻ ያላየሁት ከተማ የለም። እነ ደብረ ብርሃን እነ ደሴ ቃውጤ ልጅቷ ማለት ነው። ግን ከቤተሰብ ተለይቼ ምናምን መኖርም በዚያ በዚያ አይቼዋለሁ። አንድ ወርም ሁለት ሳምንትም ሁለት ወርም እቆያለሁ፣ እውነት ለመናገር እና ግን እንደዚያ ሙዬ መጥቼ ሳውዲ አረቢያ ከገባ በኋላ ትንሽዬ የሆነች ጋራጅ መኪና የሚያርፍባት አለች። እዚያች ላይ ፀሐይ ሳይ አለቅስ ነበር። ቤተሰቦች እየናፈቁኝ ታይ ተብዬ ነበር ታያት ጅም ተብዬ ነበር፣ ግን አሽቃብጦ የመጣው ከዚያ ደግሞ ተመልሼ ከሄድኩማ ታይ ያላት ቅሌታ መጣች ብሎ ሰው ይሳለቅብኝ። አላልኩ ቻይ ሸቃሌት አልኩና የማይቻል የለም ከዚያ በኋላ አንድ ኢትዮጵያዊ ይመታልኝ እሷ ጋር ሁኝ ማልፍ የለም አለፈና አልሐምዱሊላ፣ እንደዚያ ሰርቼ ሄድኩኝ። እና ምላችሁ ፈልጌ ነው በቤተሰብ ብቻ ባንፈርድ ጥሩ ነው። ልጆቹ ሲነገሩ ስለማይሰሙ ነው። እና ከባድ ነው ብቻ ግን ይስማችሁ አይስማችሁም፣ ንገሯቸው። አካብዳችሁም ተናገሩ። አረብ ሀገር ስራ ይበዛል፣ አረብ ሀገር ምግብ የለም፣ አረብ ሀገር እንቅልፍ የለም ብላችሁ በጣም አካብዳችሁ ንገሯቸው። ከመጡ በኋላ ከቀለልላቸው ምሰየው፣ ካልቀለለም እያወቁት ይምጡ፣ አይተውት ይመለሳሉ። ያው የምትሞት አረብ ሀገር ያለች ተዋለች፣ ለእሷ ፕሮሰስ ማስጨረሻ ስንት ብር እንደምታወጣ የደረሰበት ያው